ይሄን እናስ ይሄን ከርታታ ሀይሚዬ እንደው የውታጅራ ወንዶች አሰቃዩሽ አሰቃዩሽ። እኔ በነገራችን ላይ ሀይሚን በአካል ቢያገኙት ይቃደሳታል። እኔ ግሯና አግብቼ ለኖር እኔ ጠግሯና አግብቼ ለኖር እኔ ጇና አግብቼ ለኖር ብለው ወለቴን ነው ማለት እንደ ዶሮ አስራ ሁለት ቦታ ገነጣጥለው ይቋደሷታል። እንደዚ በስልክ እንደዚ ፎቶ አይዘው አን ይዘው አንጠልጥለው የዞሩ እውነቴ ነው። እነዚያ ሀረመኔዎች ናቸው። እኔ ዝም ብዬ ሳስባቸው፣ ቆይ ከሀይሚ ውጭ ሴት የለም? እንዲ እንዲ ይሄ ምንቴ ሞትኩኝ፣ ተሰቀልኩኝ፣ በረኪና ጠጠው በቃ ቻው ቻው ብሎን ነበረ። ዛሬ ከየትኛው አለም ተመልሶ ነው ገነት ነው ሲኦል ደርሶ የተመለሰው? ሲጠይቁልኝ ደሞ ይሄንኛው ከየት ነው ቆይ፣ ከየት ነው የምትፈልቁት እናንተ ቆይ፣ ከየት ነው የምትረጋ እንዲያ ጋንድያ የሚለው እንኳን ስም ለእናንተ አይሆንም። ይሄ ምንድነው ይሄ የሚባለው? ይሄ ድንጋይ ላይ የሚሄደው ሸረሪት፣ በየቤቱ ጣራ ስርስር የሚሄድ ሸረሪት፣ ሊሞት አንድ ሳምንት የቀረው ሸረሪት፣ እንዲ ያረፈረደብን ቤተሰብ፣ ሰላም ሰላም፣ ጤና ይስጥልኝ ውድ እና የተከበራችሁ የኔ ውድ ውድ ቻና ነው ተከታታዮች። እውነቴን ነው፣ ዛሬ ላጣጥብ ነው የመጣሁት። እንዳትቀየሙኝ፣ ምንም ማድረግ አይቻልም። የምሬ ነው። እነዚህ መታጠብ አለባቸው። ይሄ ደግሞ አዲስ እብድ ከሰሞኑ መጥቶልናል። ውዶቼ አዲስ እብድ ብቅ ብሏል። ምንቴ እንደዚህ ሲያዝገን ነበረ። ፎቶውን ፎቶዋን አንዴ ከራሱ አንዴ ከእግሩ አንዴ ከምኑ ሲያሰቃያት ነበር የከረመው። በቲክቶክ ተዛም አልፎ ቤቶም መጣ። ይሄ ራሱ ዳር ዳር ዳር እያለ ነው ቤቶም ለመምጣት ይመስለኛል። ጭራሽ በአንድ ጊዜ ፎቶዋን በፍረን አሰርቶ መጣ። ያደለም የገረመኝ የሚገርማችሁ ነገር ፎቶዋን መሳሙ። እነዚህ ሰዎች እኮ እንደው ሀይሜን ያገኟትም እንጂ በግላጅ ቢያገኟት ማለት ነው አስራ ሁለት ቦታ ይቋደሷታል። የቡታጅራ ወንዶች እንዴ! ሁሉም እየመጣ ሀይሚ ሃይሜ ሀይሚ ሀይሚ። አረ ሂዱና የዛ የራሳችሁን ሀይሚ ፈልጉ። እንዴት እንዴት ነው የሚያደርጋቸው? እኔ በነገራችን ላይ ብሩኬ በጣም ራሱን አስንቋል ባይ ነኝ። እውነቴን ነው። ብሩኬ እንደ ወንድ አይደለም እየታየ ያለው፣ እንደ ሴት ነው እያዩት ያሉት። የምሬን ነው። እውነት እንደ ወንድ ቢያዩት ኖሮማ ማንም እየተነሳ ሃይሚን ሀይሚ አፈቀርኩ፣ በሃይሚም ፍቅር አበድኩ፣ ታወርኩ፣ ተሰነጠኳ አይሉም ነበረ። ብሩኬ ካጠገብ ያለው ወይንም እንደ ወንድም ወይንም እንደ አባት ምናምን ነው የታየው ማለት ነው እንጂ እንደ ባል ወይንም እንደ ፍቅረኛ ቤት ታይማ እነዚህ ማንን መጋጋጫ እየመጣ ሀይሚ ሞትኩ ተቀበርኩ አይሉም። አሁን በባለፈው ሁለታ ምንቴ ይሄ ምንድ ነው በረክና ጠጥቻለሁ ሞቻለሁ ደህና ሰንብቶ ብሎን ነበረ። የት ደርሶ ነው የመጣው? አጣሩልኝ። ገነት በር ላይ ነው ወስ ሲኦል በር ደርሶ የተመለሰው ይህንንም አጣርታችሁ ነገሩኝ። ስንት አይነት እብድ ነው እየሄደ የሚመለስብን? ሄድ ካደን ምን አስመለሳው? ምንቴ የት ነው ደርሰ የተመለስከው? መቼስ ሲኦል በር ነው የተመለስከው። አላስገባ አሉካ? ሲኦል ራሱ ሄደ አንተ አትገባም ሲኦል አሉካ? ገነተንማ በምንድን ነታገኘ? ኧረ በሀይሚ ፍቅር አበድኩ አለ። ዛሬ ደግሞ ምን ብሎ መጣ? ሀይሚ ስልክ ደውል አወራችኝ፣ ይኸው ስሙልኝ ብሎ ቦይስ እያስደመጠ ነበረ? አይ ቲንክ ያ ቦይስ ንጹህ ብለ ያወራችሁ ነው፣ በራሷ ቤት ወይንም በብሩኬ ቤት እኔ አላስታውስም ውዶቼ። እሷ ይሄንን ቦይስ ያወራችሁ፣ እንደውም የሆነ ጊዜ ፕራንክ ተደርጋ ነበረ፣ እዛ ላይ ያወራችሁ ይመስለኛል። ይሄ ምንድ አወራችኝ፣ ሀይሚ ዳይሬክት ደውላ አገኘት ብሎ አይደል ያሰማው? ወይስ ሪከርድ? ወይስ ሪከርድ እኮ ነው ያሰማው። ኮሊንግ ምናም መስሏችሁ ነው እንዳትሸወዱ ውዶቼ፣ የሆነ ቦይስ ሪከርድ ነው ያስደመጠን። አወራችኝ ድምጡ የራሷ ነው፣ ግን ከየት ብላይ ነው ሪከርድ ያደረገ ይሄንን ድምፅ? እንጂ ሀይሚ ይደውላለት አይደለም። ይ ምን ሆናችሁ ነው? አንተ ግን በቃ ስም አታጥፋ ምንቴ። በእውነት የሪቷን ስም ባታጠፋ ጥሩ ነው። እውነት ለሀይሚ ክብር ካለክ ተዋት በቃ። ምን ሆነ ነው አንተ የማታገኘው ሰው ላይ በቃ እኔ እንደማላገኛት ዛሬ ነው የሰው ሰው አፍቅሬ አሁ ረሰውትኝ የሰው ሰው አፍቅሬ የሰው ሰው ኑሯን ሊያፈቀርኩትኝ እንደማላገኛት እርግጠኛውኛለውኝ። በቃ ተስፋ ቆርጫለሁ። ሞች ያለው ብሎ ከበረኪና ጠጥቶ እኔ ደግሞ በረኪና እየጠጣ ነው አይደል? በረኪና ሊጠጣ ነው ያዘጋጇ ውሃ ለምን ተዘጋጀ ታዲያ? በረኪና ጠጥቶ ለመሞት ነው አይደል የተዘጋጀው? ውሃ ሃይላንድ ለምናዝ አቀረብከ አንተ ሰስት። አረ፣ እነዚህ ሰዎች ብቁ በጣም ነው ድራማ የሚሰሩብን። የምሬን ነው። አረ ንቁ ጎበዝ፣ ከምሬ ንቁ። አረ ንቁ እንዴ። እሱን ተውት። ይሄ ሰውዬ ደግሞ መጣ ፎቶ እየጎተተ ፎቶዋን። በስነ ስርዓት አትይዝም እንደ አንተ ማን ፍርም ላይ አድርግልን አለክ። በስነ ስርዓት ቀና አድርገ በእጅግ ይዘ ተራመድ ምንድን ነው እንደዚ፣ በመሬት አዘቅዝቀው ይዛት የምትሄደው ምን? አሁን ምን ይጠበስ ነው እያልክ ያለው አንተ? ደግሞ ልቤ ደንግጦላት ልቤ መጥቶ ልቤ ሞቶ ልቤ ተሰንጥቆ ምናምን እያልክ ነው። መዘፍ ነው ደግሞ በጉራጌኛ ገኛ እኛ እኮ እናቃለን ትርጉም ማናቅ መስሎ ነው እንዴ? አሁን የሀይሚየን ፎቶ በፍረም አድርጎ ይዞ መምጣ ምን ልሁን ነው? ቆይ አልገባኝም። ቤትስ ብሩኬ ግን እንደሆነስ ብሩኬ፣ ለምን ቆይ ለምን ይሄን ጉዳይ መልስ አሰጥበትም? የምሬን ነው እንዴ ሀይሚን ተወደት የለ እንዴ ለሀይሚ ትኖርላት የለ እንዴ? ታዲያ ለምን እስከ መጨረሻ ማስጠንቀቂያ አንድ ቀን አሰጣቸውም? ለእንደነዚ አይነት ጋንድያዎች እየመጡ አፋቸውን የሚከፍቱት የምር ዴ ይህ መውደዳቸውን የሚረጡ ችግር የለም ግን አፈቀርኩኝ ብሎ ማላዘን ለምን አስፈለገ? ለምን አስፈለገ? አሁን ይሄንኛው ደግሞ አንድ ሰሞን በቃ አሁን ሊያጠነዛን እኮ ነው። እሳት ላይ እንደ እሳት እንደጠፋበት በቆሎ ሊያጠነዛን እኮ ነው። በቃ አንድ ሰሞን በትክታክ ጀምሮ አልመለቃቀሱም። ዛሬ ፎቶ ይዞ መጣ። ኔክስት ታይም ደግሞ ምን እንደሚለን አስቡት። እንግዲህ ምንቴ አንድ ሰሞን ሲያለቃቅስ ነበረ እኛም አብረን አልቃሽ ሆነን ተቀምጠን ነበረ። እንዴ እኔ ደግሞ እኮ በጣም የገረመኝ የምንቴ እኮ አይደለም ተምንቴ ጋር አብሮ ያለው አሽቃባጭ ነገር አቀባይ ምንድን ያለው እሷ ስታወራይ ፈገግቴ እራሱ ተመለሰ። ምንቴ እኮ ነው እንደዛ ብሎ ሳይቆ ሳይመጣ ሁላ ይሄ ጥርሱን እኛ ያደረገ አይ ምንቴ

በአይን ፍቅር ትያለሁ የሚል አረቃቃሽ ነው። በየሳምንቱ አዳዲስ አልቃሽ ነው የሚመጣልን። የኔ ተወዳጅ የኔ ልዕልት የኔ ሴቶች በላይ ሀይሚዬ